ነጸብራቅ አንድ ያዕቆብ ይህን ደብዳቤ የጻፈው ለማን ነው? ሁለት አማኞች ለፈተናዎች ምን ምላሽ መስጠት አለባቸው? ሦስት የእምነት ፈተና ምን ያስገኛል? አራት ትዕግሥት ሙሉ ሥራ ሊፈቀድለት የሚገባው ለምንድን ነው? አምስት እግዚአብሔር ለአማኞች ጥበብን የሚሰጠው እንዴት ነው? ስድስት ስለ ድርብ አስተሳሰብ ምን ይባላል? ሰባት የተስፋውን የሕይወት አክሊል የሚቀበለው ማን ነው? እንጸልይ። ጌታ ሆይ ስለ ቃልህ ጥበብ አመሰግንሃለሁ። ፈተናዎችን በደስታና በእምነት እንድቋቋም እርዳኝ። ለመጽናትና በትዕግስት ለማደግ ልቤን አበርታ። ያለ ጥፋት ለጋስ ስጠኝ። ድርብ አስተሳሰብ እንዳላድር ወይም እንዳልረጋጋ ጠብቀኝ። በዝቅተኛ ጊዜ ትሑት እንድሆን አስተምረኝ በሀብታምም ውስጥ ብርቱ። በአንተ ፍቅር ጸንቼ ስቆይ በህይወት አክሊል አድርግልኝ የያዕቆብ መልእክት ምዕራፍ አንድ ቁጥር አንድ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለዐሥራ ሁለቱ ነገዶች ሰላም ለእናንተ ይሁን ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ምክንያቱም የእምነታችሁ መፈተን ትዕግሥትን እንደሚያስገኝ ታውቃላችሁ። ምንም የማይጐድላችሁ ፍጹማንና ምሉኣን እንድትሆኑ ትዕግሥት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጐድለው፣ ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፤ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን፤ ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባሕር ማዕበል ነው። ያ ሰው፣ ከጌታ አንዳች ነገር አገኛለሁ ብሎ አያስብ፤ እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ። ባለጠጋም ዝቅ በማለቱ ይመካ፤ እንደ ሣር አበባ ይረግፋልና ፀሐይ በነዲድ ሙቀቷ ወጥታ ሣሩን ታጠወልጋለችና አበባው ይረግፋል ውበቱም ይጠፋል እንዲሁም ባለጸጋ በዕለት ተግባሩ ሲዋትት ሳለ ይጠፋል በፈተና የሚጸና ሰው የተባረከ ነው ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል